እባክስኪበንኤሞት፣ በፍቅር ተለመነኝ። አንዴ ካፍሽ ውጣና እወድሻለሁ በለኝ። በትንፋሽሽ አሙቀኝ፣ አንገቴን ምደባብሰኝ፣ በሹክሹክታ ነገረኝ፣ እወድሻለሁ በለኝ። እንዴት ያጋ በመተሻሸት ቪው የሚያገኝ ላይክ የሚያገኝ ይሄ ልጅ አሁን ለዚች ሀገር ምን ይጠቅማል? መግባባት መኩ አትችልም። ሁን ልጅ ያድጋል፣ ትልቅ ይሆናል። የሆነ ቦታ ላይ ስለ ኢትዮጵያ ስለምትባል ሀገር መግባባት አትችልም። ስልኝ እንደምን ዋላችሁ፣ እንደምን አመሻችሁ። ክቡራና ክቡራት የቢችላንድ ኢትዮጵያ ተከታታዮች ቢችላንድ ኢትዮጵያ ጀምረዋል። የቢችላንድ ኢትዮጵያ ድምቀት የሆነችው ድምፃዊ ፍቅር ይታገሱ ዛሬም ከጎናችን አለች። ሰላም ፍቅር፣ እንዴት ዋልሽ? እንዴት አመሽ? ውዶቼ እንዴት ከአንዱ አንዱ ታበላልጣለች ይሉሻል። ምን አስተያየት አለ? ብዙ ዘፈን ነው የምወዱ አይደለ? እማትወጁ ዘፈን የለም ነው የሚባለው። ኦፍኮርስ የማልወዱ ዘፈን የለም። ዘፋኝ ነኝ፣ የማልወዱ ዘፋኝ፣ የማልወዱ ዘፈን የለም። የማበላለጥና የምርጫ ጉዳይ ሊሆን ይችላል እንጂ የማልወዱ ዘፈን የለም። እስኪ ዘጠናዎቹ ላይ ከተዘፈኑ ዘፈኖች መካከል የዘጠናዎቹ ትውልድ ነን እና እስኪ የምትወጂውን ለቢችላንድ ኢትዮጵያ አቅርቢ ከምር እስቲ አብረን እንስፈ ነው ሙዚቃው ራስ ሲያምር እባክስ ኪበኔ ሞት በፍቅር ተለመነኝ አንዴ ካፍህ ይውጣና እውድሻለው በለኝ በትንፋሽ ሃሙቀኝ አንገቴን ምደባብሰኝ በሹክሹክታ ነገረኝ እውድሻለው በለኝ እንዴት እንደሚያምር ሀሳብ ሽግር ቢገርም ነው

እወዳችኋለሁ። በጣም ነው መወደው። ዘፈኑን አዳምጡልኝ። ይሄ በግሌ ከኔ ለእናንተ ለእያንዳንዳችሁ በግላችሁ የተጋበዘ ነው። አግድም አደግ ታውቃላችሁ እንደ እኛ እኮ መምህራኖቻችን እንዳያዩን እያልን ኳስ እንኳን ስንጫወት በጣም እንጠነቀቅ ነበር ኳስ እንጫወት ዛሬ እኮ የምናየው ታምር እኮ ነው እስኪ ላሳያችሁ እስኪ ተመልከቱ አሁን ይሄን ልጅ የወለድሽ ናት ያሳደግህ አባት አባት ካለህ ማለት ነው። ይኖራል ብዬ አላሰበ ካለክን ምንድ ነው፣ አሁን ልጅ እየሰራ ያለው ከአህያ ጋር የሚታገር ከአህያ ጋ በመተሻሸት ቪው የሚያገኝ ላይክ የሚያገኝ ይሄ ልጅ አሁን ለዚች ሀገር ምን ይጠቅማል? አንዳንድ ጊዜ ማለት መናገር የማንፈልገን ሁሉን ምናገር ትገፋፍናላቸው። ይሄ ልጅ አድጓል፣ የራሱ ላይፍ ይመሰረታል። ከጎረቤቶቹ ጋር እንዴት ነው የሚስማማ ይል የኢትዮጵያን ባህል አያክ ነውር የሚባሉ ጉዳዮች እናየውቅ። ተከታዮቹ መቶ ሺ የአህያን አፕሪሼት የሚያደርጋለ ማለት ነው። ይሄ አንዳንድ ጊዜ ገጠር ላይ በረኝነት ውስጥ ያሉ ሰዎች ኢንፎርማል በሆነ መንገድ የሚያወሩንን ነገር ይሄ ልጅ በቃ ፀሐይ ይሙቀዋለ። ይሄ ትውልድ ነው እንግዲህ ነገ ሀገር ተረክቦ ኢትዮጵያን መታክል ታላቅ ሀገር ያስተዳድራል ብለን የምናስበው ቀጣይ ትውልድ የምንላቸው እነዚህ ናቸው። ከባ በጣም የፈጠራ ስራ ላይ የሚሰማር እኮ በጣም ምጡቅ የሆኑ ጎበዞች አሉ። በጣም የአህያ ሚስት ፈልገ ነው ምን ነው የአህያው አስተሳሰብ? እግሮችም እየተፈጠሩ ያለ ኤክስትሪም የወጡ ሀሳቦች ስላሉ መግባባት መኩ አትችልም። ክንድን ሁን የልጅ አድጋል ትልቅ ይሆናል። የሆነ ቦታ ላይ ስለ ኢትዮጵያ ስለምትባል ሀገር መግባባት አትችልም። ባህል፣ ታሪክ ላይ ማትስማማው አንዱ ይሹ ይሄ ነው። አንዱ የሆነ መንገድ ይከተላል። ሌላው ደግሞ የትላንቱን የአባቶቻችንን ወግ እናስከብር የሚል ሀሳብ አለ። ዋን ኦፍ እዛ ነው። እዛ ላይ ነው ትግል ያለው። ሌላው የሀገረ መንግስት ምናምን ግንባታውን ለጊዜ እንተው ና፣ የካልቸራል ክራይስ ግን አለ። እማጅን እስኪ ከሀያ ጋር ሚስቴ ሚስቴ የሚል ጨዋታ የጤና ነው? እና ጎበዝ በጣም ችግሮቻችን በጣም እየሰፉና እየተወሳሰቡ ናቸው። እንዲህ ቀላል ያደረግነው ጉዳይ ነገ ተባስቶ ይመጣልናል። ነውር የሆኑ ጉዳዮች መቀጨት አለባቸው። በዚህ ፕሮግራም ለጊዜው አላማችንና ግባችን ማህበራዊ ጉዳይ ነው፣ ሶሻል አፌር የምንለው አሁን ይህን ልጅ በአካል ብታገኙት ምንድን ነው የምጠይቁት ምን የምትሉት ይመስላችኋል? በርታ ጎበዝ ነው የምትሉት ወይስ? ያው የሰው ልጅ የሚያስቡም ሁሉ መናገር አይጠበቅበትም። እና መከርከም ያለባቸው ለአግድም አደጎች መከርከም አለባቸው። ለትውልድም ለሀገርም ስለማይጠቅም፣ የዚህ ልጅ ወላጅ ነኝ፣ የዚህ ቤተሰብ ነኝ የሚል ካለ ሼም ነው። በጣም ያሳፍራል። ለማንኛውም ፈጣሪ ልቦናችንን ቀለባችንን ይመልስልን፣ ሀገራችንን ሰላም ያደርግልን፣ ሕዝባችንን አንድ ያደርግልን። መልካም ጊዜ ይሆንላቸው።